ኮንግራጁሌሽን! ደግሞ ስታምር! ማይ ጉድነስ ቆንጆነታለች። ባለ ሦስት መኝታ ቤት አክላለው። ኮንግራጁሌሽን

እንቹት አንደኛ ዕጣ ባለ ሶስት መኝታ ቤት ኮንዶሚኒየም የሚወጣላት ሄዋን የማርያም አጋጣሚ፣ ስ ደስታሽን ገልጭልን። እንዴት ትኬት እንደገዛሽ መች እንደገዛሽ በምን አጋጣሚ ምናምን ስንት ትኬት እንደገዛሽ ስ አንዳንድ ነገር ያለሽ እንደደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስፈር ላሉ ሰዎችም ደስታሽን ገልጽ፣ እባክሽን በፊት እና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ ከየት እንደሆንሽ የት አገር እንዳለሽ ነገር በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው፣ እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ ከሶስት ወር ከአራት ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍሎች ብዙ ጥረት አድርጌ ነበረ ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን በጣም ወድሻለው ሲቀጥል ሰክሰክስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ እግዚአብሔር አምላክ ለሁላችሁም ጤናና ዕድሜ ይስጣችሁ ነው ምለ፣ ያው ራሱ አልችልም። ትልቅ ነገር እኮ ነው። የእኔ እናት ባለሶስት መኝታ ቤት ቤት እኮ ነው። እንኳን ደስ አለሽ። በዚህ ለምን ሌሎች ግረስት ላይ

ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከሁለት ዓመት በፊት ያ ቦታ ንቀቂ ተብዬ ነቅቄ ነው ሁለተኛ ስደትን የመረጥኩት፣ እንጂ አጠቃልዬ ነበረ ከሳውዲ ሀገሬ ላይ ባለኝ ነገር እንቀሳቀሳለው ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽ፣ በቃ የስድስት ዓመቴ ልፋቴ ብዬ አዘም በዚህ አጋጣሚ ወንድሜ በጣም ላመሰግነው እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛሉ፣ ሌላ ከተማ ላይ ቦታ ገዛልኝና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው። ለዛ ለቦታ ብዬ ነው የመጣሁት፣ እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቅስበት። እኔ ቤት ኪራይ በጣም ነው የምፈራው በትምህርት ከሀያ ስኩል ወደ ስደት የመጣሁት አባቴ በሕይወት ሳጣው ነው። ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ። እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት አሁን እዚህ ከመጣ ሁለት ዓመት ነው እና

አባት ስጋ አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኒ ወይንም ስትደውይለት ትንፋሸሽን ስሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔንጫ፣ እመቤቴ እኔንጫ። የዘላለም ሕልሜ ነበር አሁን ቦታ ያልፋችሁ ቦታ ላይ ራሱ ቤት ሰራለው ጊዜ በጣም በቃ መቼ ነው ሰር ይሄን ስንት ዓመት ብሰራ ቤት እሰራለሁ፣ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። መቤቴ ያንን ጭንቀቴን አይታ፣ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀ ብዬ ከከፈትኩ ጀምሮ ሔዋን የማርያም በማርያም ነው የምጠራው ከመጀመሪያውም ጀምሮ ፌስቡክ ላይም ወደ አስር ሺህ ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሬ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ፣ እኔ እንጃ፣ ከልብ አመሰግናለሁ። በጣም ነው ወዳል። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ የኔ እናት! እሰይ! እንኳን ጸሎትሽን ሰማችሽ! እንኳን ደስ አለሽ። እውነት ለራሴ ደረሰኝ ያህል የተደሰጥኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር፣ ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግበት፣ ውለጂበት። አሜን ሀብዬ አሜን።